ሳታስቡት የምትሰሩት አንድ ነገር አለ። በጣም የተለመደ ከመሆኑ የተነሳ እንኳን የማታስተውሉት። እግዚአብሔር ግን ይጸየፈዋል። አሁን ምንድን ነው ብላችሁ እያሰባችሁ ይሆናል እና በእርግጠኝነት የምታስቡትም አይደለም። ስለ ብልግና፣ ስለ ዝሙት ወይም ስለ ስርቆት እየተናገርኩ አይደለም። በጣም ረቂቅ የሆነ፣ የበለጠ አታላይ የሆነ ነገር ነው፣ እናንተም ያን ያህል ከባድ እንዳልሆነ ራሳችሁን አሳምናችሁት ያስቀመጣችሁት ነገር ነው። ነገር ግን በጥምቡን አዳምጡ። ዲያቢሎስ ወደ አጸያፊ ኃጢአቶች እንድትወድቁ አይፈልግም። ትንንሾቹን መደበኛ ማድረግ ለእሱ በቂ ነው። የክርስቲያን እሳት የሚጠፋው በዚህ መንገድ ነው፣ በጠብታ በጠብታ በሰበብ ላይ ሰበብ በመጨመር በውሸት ላይ ውሸት በመጨመር በሚቀጥሉት ጥቂት ደቂቃዎች ውስጥ ወደ ሕይወታችሁ የገባው ይህ ኃጢአት ምን እንደሆነ ትንሽ ነው ብላችሁ ብታስቡትም ለምን በጣም አጥፊ እንደሆነና ከሁሉም በላይ እናንተን ሙሉ በሙሉ ከመውሰዱ በፊት ምን ማድረግ እንዳለባችሁ እናያለን። ግልጽ ለሆነ ይህን ቪዲዮ እስከ መጨረሻው ከተመለከታችሁት ዛሬ የሆነ ነገር በሕይወታችሁ ይከሰታል ወይ ከእንቅልፋችሁ ትነቃላችሁ፣ ወይም ተኝታችሁ መቆየትን ትመርጣላችሁ። እንዴት አሁን ባላችሁበት ሁኔታ ላይ እንደደረሳችሁ ታውቃላችሁ። እግዚአብሔር የሚጠላው ነገር ለእኛ የተለመደ ችግር የሌለው መስሎ የታየን እንዴት ይሆን? መልሱ ቀላል ነው፣ በድግግሞሽ ምክንያት ነው። ለመጀመሪያ ጊዜ ኃጢአትን ስታደርጉ ህሊናችሁ ይጮዋል። ለሁለተኛ ጊዜ ስታደርጉት በሹክሹክታ ይናገራል። ለሶስተኛ ጊዜ ስታደርጉት ግን ዝም ይላል እና የጥፋተኝነት ስሜት ከውስጣችሁ ይጠፋል። እናም እኔ እንደዚህ ነኝ፣ ተፈጥሮዬ ነው ማለት ትጀምራላችሁ። እግዚአብሔር የልቤን ያውቃል፣ ሌሎች ሰዎች ከእኔ የከፉ ናቸው፣ እኔ እሻላለሁ፣ እየተማርኩም ነው ትላላችሁ። ይህ ሁኔታ ካላችሁበት ሁኔታ ጋር ይመሳሰላል። ችግሩ ይሄ ነው። ድርጊታችሁን ኃጢአት ብላችሁ መጥራት አቁማችኋል። ይህንንም እንደ ቀላል ቃላቶችን ለምሳሌ እንደ ድክመት፣ ትግል፣ የህይወት ሂደት ወይም እኔ እያደግኩ ያለውበት አካባቢ እያላችሁ ትጠሩታላችሁ። ግን አንድን ቃል አትጠሩትም፤ እሱም እግዚአብሔርን አለመታዘዝ የሚለውን። ባህልም አይጠቅምም። የምንኖረው ዓመፅን እንደ ነፃነት ብልግናን እንደ እውነተኛነትና እፍረትን እንደ ኩራት በሚያስጠምቅ ዓለም ውስጥ ነው ሳታውቁት ይህ መርዝ ወደ እምነታችሁ ገባ ሕይወታችሁን እግዚአብሔር በሚናገረው መመዘን ትታችሁ ራሳችሁን ከህብረተሰቡ ጋር ማወዳደር ጀመራችሁ እና በእርግጥ በዚህ ዓለም ሚዛን ጥሩ ትመስላላችሁ ነገር ግን ራእይ 3 16ን አዳምጡ ለብ ስላለህ በራድ ወይም ትኩስ ስላልሆነህ ከአፌ ልተፋ ነው የሚለውን ምን ማለት እንደሆነ ይገባቸዋል። እግዚአብሔር መንፈሳውያን ነን ከሚሉት ለብ ካሉት ይልቅ በግልጽ ዓመፀኞችን ይመርጣል። ለምን? ምክንያቱም ዓመፀኞች እንደተሳሳቱ ስለሚያውቁ አሁንም ንስሐ ሊገቡ ይችላሉ። ነገር ግን ለብ ያሉ ተታለው ይኖራሉ። ኤርምያስ 17፥9 በግልጽ ይናገራል፣ ልብ ከሁሉ በላይ ተንኮልኛ ነው መድኃኒትም የሌለው ነው ማንስ ያስተውለዋል? በማለት ልባችሁ ይዋሻል። የእናንተ ትንሽ ኃጢአት ያን ያህል ከባድ እንዳልሆነ ያሳምናችኋል። እግዚአብሔር ሁኔታችሁን እንደሚረዳ ይነግራችኋል። ስህተት እንደሆነ የምታውቁትን አንድ ነገር እያደረጋችሁ አሁንም እግዚአብሔርን መውደድ እንደምትችሉ በሹክሹክታ ይነግራችኋል። እግዚአብሔር ግን ከኃጢአት ጋር አይደራደርም። በቅዱስ አምላክ ፊት ነጭ ውሸት የለም። ኢሳያስ አምስት ሃያ ያስጠነቅቃል ክፉን፣ መልካም መልካሙን ክፉ ለሚሉ፣ ጨለማውን ብርሃን፣ ብርሃኑንም ጨለማ ለሚያደርጉ ወየውላቸው በማለት ትልቁ ማታለል ኃጢአትን መስራት አይደለም ነገር ግን በራሳችሁ አእምሮ የምትጫወቱት ማታለል ነው የኃጢአታችሁን ፍቺ በመቀየር ፈጽሞ ኃጢአት እንዳልሆነ እስክታምኑ ድረስ። ብዙዎቻችን የምናደርገውም ይህንኑ ነው። አለመታዘዛችንን እንደ አለመታዘዝ እንኳን ማየት እስከማንችል ድረስ በየዋህና ምቹ በሆኑ ቃላት እንሰውረዋለን። አንደኛው ዮሐንስ አንድ ስድስት በግልጽ እንዲህ ይላል ከእርሱ ጋር ህብረት አለን ብንል በጨለማም ብንመላለስ እንዋሻለን እውነትንም አንሰራም፣ በማለት። ስለዚህ ልጠይቃችሁ በቁም ነገር ራሳችሁ መዋሸታችሁን ትቀጥላላችሁ? ግልጽ እንሁንና እነዚህን የተለመዱ ኃጢአቶች በማድረግ ትቀጥላላችሁ? ውሸትን ግነት በማለት ክፉን ጥሩ አድርጎ መፈረጅን፣ በጸሎት ጥያቄዎች ስር የተደበቀ ሐሜትን፣ ቅናትን እንደ ማስተዋል በመፈረጅ ክፉን እንደ መልካም መጥራትን እንደ ሌሎች ኃጢአትን ስለማትሰሩ የበላይነት እንዲሰማችሁ የሚያደርግ መንፈሳዊ ኩራትን፣ ጨካኝና ደግነት የጎደለው ለመሆን እውነትን እንደ ሰበብ መጠቀምን ትቀጥላላችሁ። ችግሩ እነሱን መለማመዱ ብቻ አይደለም። ችግሩ የራሳችሁ አካል እንዲሆኑ ማድረጋችሁ ነው። ከአሁን በኋላ እንደ ኃጢአት እንኳን አትመለከቷቸውም እና ይህ ምን እንደሚፈጠር ታውቃላችሁ? አንደኛ የደነደነ ልብ። በአንድ ወቅት ምቾት የማይሰጣችሁን አሁን ትታገሱታላችሁ። ሁለተኛ የመንፈስ ቅዱስ ድምፅ ጸጥ ይላል። ስለተዋችሁ ሳይሆን በሰበብ ዝም እንዲል ስላደረጋችሁት ነው። ሦስተኛ እግዚአብሔርን መውደድና እንደ ዓለማዊ መኖር እንደሚቻል ለሌሎች ታስተምራላችሁ። አራተኛ በትንሽ ክህደት እንደሚሞዝ ዝምድና ደረጃ በደረጃ ከእግዚአብሔር ትርቃላችሁ። አንዳንድ የማይመቹ ጥያቄዎችን ልጠይቃችሁ። በሌላ ሰው ላይ ፈጥናችሁ የምትፈርዱበት ነገር ግን በራሳችሁ ሕይወት ሰበብ የምታደርጉት ነገር አለ። ስለ ኃጢአታችሁ ካለቀሳችሁ ስንት ጊዜው ናችሁ? ያደረጋችሁት ነገር ስህተት እንደሆነ በልባችሁ ውስጥ ይህ የተሳለ ግልጽ የሆነ ስሜት ለመጨረሻ ጊዜ የተሰማችሁ መቼ ነበር? ምናልባት ልባችሁ በጣም ስለደነደነ የጥፋተኝነት ስሜትን አታስተውሉት ይሆናል። እና በጣም ከባዱ ክፍል ነው ይህ። ያጸደቃችሁት ልማድ ጸሎታችሁ የማይመለስበት ምክንያት ከሆነስ? ያቺ ትንሽ የምትታገሷት ትንሽ ነገር ከእግዚአብሔር ፊት የሚለያችሁ ግንብ ከሆነስ? መዝሙረ ዳዊት 6618 እንዲላል ኃጢአትን በልቤ ከፍ አድርጌ ቢሆን ኖሮ ጌታ ባልሰማኝም ነበር። ገባችሁ? እግዚአብሔር ያደረጋችሁትን ያያል እናም ይጠላዋል። ግን ተስፋ አለ። እውነትን ለመጋፈጥ ለሚወስኑ ሁሉ ሁሌም ተስፋ አለ። ታዲያ ምን ማድረግ አለባችሁ? አንደኛ እውቅና ሰጡት። መሸፈን አቁሙ። ኃጢአት ብላችሁ ጥሩት። ችግሩን እንደ ችግር እስካልተቀበላችሁት ድረስ በፍጹም አታሸንፉትም ሁለተኛ ንስሓ ግቡ እውነተኛ ንስሓ ጥቂት እንባዎችን ማፍሰስ አይደለም ይህ ስር ነቀል ለውጥ ነው የአቅጣጫ ለውጥ ነው ንስሓ ከገባችሁ በኋላ ሕይወታችሁ ተመሳሳይ ከሆነ ንስሓችሁ ከልብ አልነበረም ሦስተኛ ከስሩ ቁረጡት በሚያጠፏችሁ መሽኮርመም አቁሙ የእግዚአብሔርን መገኘት ከሚሰርቀው ነገር ጋር አትደራደሩ። ኢየሱስ አይነህ ቢያሰናክለህ አውጣው ሲል ተናግሮ ነበር። ዛሬ ለመቁረጥ ምን ያስፈልጋችኋል? አድርጉት። አራተኛ እርዳታ ፈልጉ። ኩራት ብቻዬን ማድረግ እችላለሁ ይላል። ትህትና ተጠያቂ የሚያደርገኝ ሰው ፈልጋለሁ ይላል። የሚመክራችሁ በሰላማኝ ፈልጉ። አምስተኛ ተኩት። ባዶ ቦታ በመተው ኃጢአት አይሸፈንም። አስወግዱት እና ያንን ቦታ በእግዚአብሔር ቃል ጸሎትና ታዛዥነት ሙሉት። ያለበለዚያ ወደ ተመሳሳይ ኃጢአት በጠነከረ መንገድ ትመለሳላችሁ! አንደኛ ዮሐንስ 1:9 ይህን ማረጋግጫ ይሰጠናል፣ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው በማለት እግዚአብሔር ይቅር ለማለት ፈቃደኛ ነው፣ ግን እርምጃውን መውሰድ አለባችሁ። ይህ በዘላለማዊ ጥፋተኝነት መኖር አይደለም፣ እሱ በእውነት ወደ እርሱ መመለስ ነው። ይህ መልእክት ስሜታችሁን ከረበሸው ወይም የጥፋተኝነት ስሜት እንዲሰማችሁ ካደረገ ይህንን ስሜት ችላ አትበሉት። ይህ ጥሩ መልእክት ነበር ብላችሁ አትለፉት። ይህ የዘፈቀደ ስሜት አይደለም። ይህ እግዚአብሔር እየተናገራችሁ እንደሆነ አመልካች ነው። ለመንቃት ጊዜው አሁን ነው። ይቻናል ለብ ላሉ ተመልካቾች አይደለም፣ እውነተኛ ለውጥ ለሚፈልጉ ነው። ከነሱ አንዱ ከሆናችሁ ሰብስክራይብ አድርጉ እና ይህን መልእክት አጋሩ። እውነቱን እንነጋገር ከተባለ ሁላችንም ለኃጢአታችን ሰበብ ፈጥረናል። እያንዳንዳችን መቃወም አለብን። ጸሎቴ ጊዜያችሁ ከማለቁ በፊት እግዚአብሔር እንዲያነቃችሁ ንጹሕ አድርጎ እንዲያጥባችሁና ከውስጥ እንዲለውጣችሁ ነው። የዛሬውን አበቃው። ጌታ ኢየሱስ ይባርካችሁ። አሜን።